ሰአቱ የስፖርት ነው የተመራረጡ ስፖርታዊ መረጃዎችን ደግሞ ከኪዳነ ማርያም ብርሃኔ የምንከታተል ነው የሚሆነው ኪዳነ ማርያም የአየር ሰዓት ያንተ ነው አመሰግናለሁ ሶሊያና ተመልካቾች እንደምን አላችሁ ከአሚኮ የቀን ስፖርታዊ ዜኖቻችን ቀጥለው ይቀርባሉ አብራችሁን ቆዩ በ25ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት ሁለት ጨዋታዎች ተካሂደዋል ኢትዮጵያ ቡናና መቻልም ድል አድርገዋል ቅዳሜ ጨዋታ በኢትዮጵያ ቡናና ፋሲል ከነማ መካከልም ተካሂዷል። በጨዋታውም ኢትዮጵያ ቡና አንድ ለባዶ አሸንፏል። ብቸኛዋን የማሸነፊያ ግብም ኮንኪን ያፊዝ ከእረፍት በፊት አስቆጥሯል። ውጤቱን ተከትሎም ኢትዮጵያ ቡና በ39 ነጥብ ሁለተኛ ሲሆን ከአራት ጨዋታዎች በኋላ የተሸነፈው ፋሲል ከነማ በ33 ነጥብ ዘጠነኛ ደረጃ ላይ ተቀምጧል። መቻል በበኩሉ አርባ ምንጭ ከተማን አንድ ለባዶ ረጥቷል። ሽመልስ በቀለ የመቻልን ብቸኛ ግብ አግብቷል። መቻል በ35 ነጥብ አምስተኛ ደረጃ ላይ ሲቀመጥ፣ አርባ ምንጭ ከተማ በ34 ነጥብ ሰባተኛ ላይ ሆኗል። ሊጉ ዛሬ ቀሪ ሁለት ጨዋታዎችን ያስተናግዳል። የሊጉ መሪ ኢትዮጵያ መድን ቀን 9 ሰዓት ላይ ከአዳማ ከተማ ጋርም ይጫወታል። 12 ሰዓት ላይ ደግሞ ድሬዳዋ ከተማ ከኢትዮ ኤሌክትሪክ ይጫወታሉ። የዘንድሮው የኢትዮጵያ ከፍተኛ ሊግ የፊታችን ሚያዝያ 25 ይጠናቀቃል። ከሸገር ከተማ በመቀጠል በቀጣይ ዓመት ወደ ፕሪሚየር ሊግ የሚያድገውን ክለብ እስካሁንም አልተለየም። ደሴ ከተማና ነገሌ አርሲ በቀሪ ሁለት መርሃ ግብሮች የሚያደርጓቸው ጨዋታዎች ወሳኝነት አላቸው። ግርማ ሞገስ ቁጥራዊ መረጃዎች እንደሚከተሉ ያስቃኝናል። የ2018 የውድድር ዓመት የኢትዮጵያ ፕሪሚየር ሊግን ለመቀላቀል የሚደረገው ጥረት አሁንም እንደቀጠለ ነው የሚገኘው። የ2017 የኢትዮጵያ ከፍተኛ ሊግ ውድድር ሁለት የተለያዩ ቅርጾችን ይዟል። በምድብ አንድ እስካሁን እልባት ያገኘ ምድብ ሆኗል። ምድብ ሁለት ግን እስካሁን ድረስ የደሴ ከተማና የነገሌ አርሲ ፉክክር እንደቀጠለ ነው የሚገኘው። ለማንኛውም ከዚህ ጋር የተያዙ መረጃዎችን ወደ እናንተ ለማድረስ ያክል በኢትዮጵያ ከፍተኛ ሊግ የ2017 የውድድር ዘመን በአንደኛው ምድብ ማለትም፣ በምድብ አንድ ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ ወደ 2018 የውድድር ዘመን ማደጉን አረጋግጧል። የቀረው ሁለተኛው ምድብ ነው። ሁለተኛው ምድብ ምን ይመስላል? በሁለተኛው ምድብ ላይ እየተፎካከሩ የሚገኙት ክለቦች ነገሌ አርሲ እና ደሴ ከተማ ናቸው። ሁለቱም ክለቦች እስካሁን እስከዚኛው ሰዓት ድረስ ማለት ነው 2020 ጨዋታዎችን አድርገዋል። በሁለት የነጥብ ልዩነት ነገሌ አርሲ እየመራ ነው የሚገኘው። ብዙ ግብ በማስቆጠር ግን እስካሁን እየመራ የሚገኘው ደሴ ከተማ ነው። 22 የግብ ልዩነት ይዟል። በአንጻሩ ነገሌ አርሲ 20 የግብ ልዩነት ይዞ በነጥብ የተሻለ ሆኖ እየመራ ነው የሚገኘው ከዛ ውጪ በዚሁ በኢትዮጵያ ከፍተኛ ሊግ ማለት ነው ሁለቱ ቡድኖች ያሏቸው ጨዋታዎች ቀሪ መርሃ ግብሮች ምን ይመስላሉ የሚለውን ለመመልከት ያህል፣ ደሴ ከተማ ሁለት ጨዋታዎች ይቀሩታል። ከየካ ክፍለ ከተማና ከንብ ጋር ጨዋታውን ያደርጋል። የካ ክፍለ ከተማ በ23 ነጥብ 8ተኛ ደረጃ ላይ የሚገኝ ነው። ንብ ደግሞ በ36 ነጥብ 3ተኛ ደረጃ ላይ የሚገኝ ቡድን ሆኗል ማለት ነው። ነገሊያርሲን ስንመለከት ከስልጤ ወራቢና ከቦዴቴ ከተማ ጋር ነው ጨዋታውን የሚያደርገው። ስልጤ ወራቢ በ22 ነጥብ ዘጠነኛ ነው። እንዲሁም ደግሞ ቦዴቴ ከተማ በ25 ነጥብ ሰባተኛ ደረጃ ላይ የሚገኝ ቡድን ነው። እነዚህ ሁለት ቡድኖች ናቸው እንግዲህ የነገሌ አርሲ ተጋጣሚዎች ማለት ነው። ስለዚህ በንጽጽር የደሴ ከተማ ወይስ የነገሌ አርሲ ተጋጣሚዎች ናቸው ጠንካሮች የሚለውን በቀጣይ ሁለት መራሃ ግብሮች የምንመለከት ይሆናል። እንደ አጠቃላይ ግን ደሴ ከተማ ወይስ ነገሌ አርሲ በኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዘመን የምንመለከተው ክለብ የሚለው በጣም አጓጊ ሆኖ የቀጠለበት ሁኔታ ላይ ነው የምንገኘው። ለማንኛውም የኢትዮጵያ እግር ኳስ ፌዴሬሽን የውድድርና ስነ ስነስርዓት ኮሚቴ የስልጤ ወራቤ እንዲሁም ደግሞ ከነገሌ አርሲ ጋር ደሴ ከተማ ደግሞ ከካ ክፍለ ከተማ አርብ የሚገናኙባቸውን ጨዋታዎች በተመሳሳይ ሰዓት ለማድረግ ወስኗል ማለት ነው። በዚህም ምክንያት እንግዲህ አዲስ አበባ ስታዲየም ከበርካታ ጊዜያት በኋላ የነጥብ ጨዋታን ያስተናግዳል። ደሴ ከተማ ከካ ክፍለ ከተማ የሚያደርጉት ጨዋታ በአዲስ አበባ ስታዲየም ይደረጋል። ስልጤ ወራቤ ከነገሌ አርሲ ጋር የሚገናኙበት ጨዋታ ደግሞ አበበ ቢቂላ ስታዲየም የሚከናወን ይሆናል ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን እነዚህ ሁለት ጨዋታዎች በተመሳሳይ ሰዓት እንዲደረጉ ያደረገበት ምክንያት ደግሞ ከነጥብ ማለት ከእግር ኳስ ጨዋታ ውጪ የሆኑ የስፖርታዊ ጨዋነት ችግሮች እንዳይከሰቱ ለማድረግና የተለያዩ እግር ኳሳዊ ያልሆኑ ጉዳዮች እንዳይከሰቱ ለማድረግ መሆኑን ያገኘነው መረጃ ያመለክታል። ለማንኛውም የኢትዮጵያ ከፍተኛ ሊግ የ2017 የውድድር ዘመን ሸገር ከተማን ወደ ኢትዮጵያ ፕሪምየር ሊግ ካሳደገ በኋላ በሁለተኛው ምድብ ደሴ ከተማ ወይስ ነገሌ አርሲ የሚለው እስከ አሁን የሚጠበቅ ሆነት ሆኗል ማለት ነው። በቀጣይ ጊዜያት የሚደረጉ ሁለት መርሃ ግብሮች እጅግ የሚጠበቁ ናቸው። ስለዚህ የመዝጊያ መርሃ ግብሩ በአበበ ቢቂላ ስታዲየም የፊታችን ሚያዝያ 25 የሚከናወን ይሆናል። በዚህም መሰረት ከነዚህ ሁለት ክለቦች ማለትም ከደሴ ከተማ አሊያም ደግሞ ከነጌሌ አርሲ የትኛው ቡድን ኢትዮጵያ ፕሪምየር ሊግን የ2018 መርሃ ግብር ይቀላቀላል የሚለው የሚጠበቅ አብይት ሁነት ይሆናል ማለት ነው። የፊታችን ሚያዝያ 25 ከሁለቱ ክለቦች ሸገር ከተማን ተከትሎ ወደ ኢትዮጵያ ፕሪምየር ሊግ ያድጋል የሚለው የሚጠበቅ ሁነት ይሆናል። አብረን የምንመለከት ይሆናል።